ልጅቷ ደግሞ አረጋግጠና የፈለግከውን ውሳኔ አለ። እኔ ደግሞ ይሄን ነገር ልምልህ እችላለሁ። ልጅቷን ፈጽሞ እኔ ይሄን ነገር አላደርግ አልከው እኮ። ካደረግኩም ለደቂቃ እዚህ ሀገር አልቀመጥም፣ ወዲያውኑ ነው መውጣው፣ ካረጋገጥኩኝ ማለት ስለዚህ አሁንም ይሄን ምክንያት ነገር ብለህ አታድርግ። ይሄን ምክንያት እንዳልወጣሽ ልንገርሽ፣ እንዴት እንዳልወጣሽ ልንገርሽ። አንቺ እዚህ ያለሽ ልጅቷን አንስተሽ ስትደብቂያት ወይም ደግሞ ለመደበቅ ስታዘጋጃት እኔ ገና ኢትዮጵያ ነበርኩ እኔ እስክመጣ አይደርስብኝም ብለሽ ነበር አንቺ ያሰብሽ። ቀኛመጣው እንጂ ስቢኛ እኔም ሰላም ፓስፖርቴ ላለመስጠት ደግሞ ሌላ ምክንያት ላለመስጠት ልጅቷ ማታ ትመጣለች፣ ስራ ቦታ ይላለች፣ ነገ ትመጣለች እያሉ ከሆነ ወፍራም ልጅ ጋር ወጣች የነገሩ እና ከፍለሻቸው ይሄን ያህል፣ እንዳንተ ይሄን ያህል የክፋት ጥግ። እንደዚህ አልራመድም ሁን ልሽ ተንኮል፣ ይሄ ሁላ ተንኮል፣ ከኢትዮጵያ ድረስ ሮጠሽ የመጣችው ነው። አንድ ጥያቄ ልጠይቅሽ። ልጊቷን አንቺ አታውቂያት፣ አንቺ አላስረገሻት፣ የአንቺ ስም አልተጠራ ሄደሽ የማን ልጅ እንደሆነ ላጣራ ብለሽ ዝም ብለሽ፣ የሴት ሴት የሱ ቆይ ልንገርሽ። ማንንም ሴት መትሽ ይሄ የተወለደው ልጅ የባልሽ ነው ወይስ ሌላ ሰው ነው ብለሽ ላጣራ ነው ብለሽ ብጠይቃት ዝም ትልሻለች። ሊቷ ማን ነሽ ምንድን ነሽ ምን ቤት ነሽ ትልሻለች። እኔ እንኳን ቢሆን እኔ እንኳን ቢሆን ብጠይቃት። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በእጃላችሁ በሰላማችሁ ብዝት ይበልኛ። ዛሬ ከሙስጠፋ ጋር ድጋሜ ተመልሰን መተናል ማለት ነው። እና ዛሬ በጣም ነው የተናደድኩት። በጣም ያናደድኝ ነገር አለ። መጀመሪያውኑ ስናገር አላምንም ብላችሁኛል፣ ብዙዎች አላመኑኝም። ምኑን ያላመኑኝ? ሰላም ከኢትዮጵያ ድረስ የመጣችሁ ለተንኮ ነው። የልጅቷን ጉዳይ ላጣራ ሄጄ ምን አሉኝ? ዛሬ ነገ ሲሉኝ የነበረውን የመጀመሪያው ቪዲዮ ላይ አይታችሁታል። ከማ ጋር ነበር ልጅቷ ነበረች አሉኝ። መጀመሪያ ቀን ሆነች ወፍራም ሴት ጋር ወጣች አሉኝ። ትመጣለች ማታ ስራ ነች ምናምን አሉኝ ከዛ በስንተኛው ቀን ስመለስ የለችም። ተሳፍራለች እዚህ ሀገር የለችም ሙ ሄዳ ምናምን ነገር የሆነ ቦታ ላይ ተሳፍራለች ምንኛ ነው። ስለዚህ እኔ አሁን ይህንን ያደረገው ይሄ ሁላ ተንኮል የሰላም ነው። ልጅቷ ወዴትም አልተሳፈረችም። ሰላም እዛ ለአከራዮችም ሆነ ለመኖችም በብር ገዝታቸው ብር ዘግታላቸው እንዳትናገሩ ብላ ልጅቷን አውጥታት ደብቃታለች። ልጅቷን አውጣ ደብቃት ነው አስቀምጣት ነው። ልጅቷን የሆነ ቦታ ደብቃታለች እንጂ ልጅቷ ወዴትም አልተሳፈረችም። እና ልጅቷ ተደብቃ ነው ልጅዎን ይዛ ባህሏ ግን አለ። ባህሏን አግኝተነዋል። ሰላም ደብቃታለች። ስለዚህ ፓስፖርቱን፣ ሚሞሪውን ትንከላልሽ አልሰጥሽም ምናም ብያት ነበረ። እንደውም አሁን ምንድን ነው ያሰብኩት ፓስፖርቷን አልሰጣትም። ልጅቷን ከደበቀችበት እስክታወጣልኝ ድረስ፣ እስክትናገር ድረስ አልሰጣትም። ይኸው ከእሱ ጋር ሄደን አንኳኩተን ስንጠይቅ ተሳፍራለች ይሉናል። መጀመሪያ ነበረች ያሉ ነበር። መጀመሪያ ሰሞኑን አብዲ ምናምን ስንል ማለት ነው። በጣም ነው ያናደደው። የሰላም ለተንኮል ለመጣችሁ ያልኳችሁ ለዚህ ነው። ሱመያም አመንሽኝም አላመንሽኝም ለአንቺ የምትቆረቆር አስመስላ አንቺ፣ አንዳንዴ ዘመድ መስሎ ወይም ጓደኛ መስሎ ባዳም አለ። ስለዚህ በጣም መጠንቀቅ አለብሽ ማለት ነው። ሱመያም እመኚኝ፣ ይሄ እጅ የሰላም እጅ አለበት። ልጅቷ ወዴትም አልጠፋቸው ወዴትም አልተሳፈረችም። ከባሏ ተጣልተው ተሳፍራለች አሉ ሰላም ደብቃት ነው ልትባል፣ ግጥም አርጋ ደብቃታለች። እኔና አንቺ እንድንታረቅ አትፈልግም። ለምን እንደማትፈልግ ብቻ አላውቅም። እና ሰላም እንጠረቻታለሁ ፓስፖርትሽን እና እሰጥሻለሁ ብያት፣ ካብ ዋጋ ሆነው እያለቀሱ ይለምኑ ነበረ። እምቢ ብያቸው ነበር ጠዋት። አሁን እሰጥሻለሁ ስላት ለፓስፖርቷ ስል ሮጣ ትመጣለች። የትም ቦታ በቃ ያለ ፓስፖርቱ ከዚህ ከተማ ኬላውንም እንኳን አታልፍም። ወዴትም አትሄድም። ያለ ፓስፖርቱ አትንቀሳቀስም። ፓስፖርቷን ይዟለሁ። ልጅቷን ከደበቅሽበት ነገርም ብዬ ካሜራዬን አስቀምጬ እጠይቃታለሁ። ጠርቻታለሁ፣ እየመጣች ነው። ስትመጣ እንግዲህ እንደ አዲስ ቪዲዮን አስጀምርላችኋለሁ። ሰላም አለይኩም። ውድ ና ሰላም መታለች፣ ደርሳለች። ደረጃው ወደ ላይ ውጪ ብያታለሁ። ወደዚህ እየመጣች ነው ማለት ነው ነው በጣም አመሰግናለሁ። እውነት በጣም ተቀይራል። ጥሩ ሰው ነው። አሁን መልካም ሰው ነው። ምን ሰጥሽ ታዲያ? ያው የምታውቀው ነገር እኮ ነው፣ ነገር ነው። አንድ የጠራሁሽ በጣም ዛሬ ደግሞ ለምን አውቀሽ ነው አንቺ ልጅቷ የለችም አሉኝ። የምንኖርበት ቤት እጅ ለማጣር ስ የለችም አሉኝ። ያሸሻት አንቺ፣ ብር ስትሻት ያሸሻት አንቺ ነች። ሰላም ለምንድን ነው እኔና ሶያ፣ አሁን ጀመርክ። ሄድኩኝ ቆይ፣ የለች ምናምን አሉኝ። ባለፈው ትናንት፣ ከትላንት ወዲያ አንቺ ማ እየፈለግሻት፣ ለምን እንደመጣሽ ልጅቷ ለምን አሁን በእንደዚህ ምክንያት መጣክ። ሰላም አሁን አለመስጠት አሁን ላለመስጠት ከሆነ ሰላም፣ ሰላም አንድ ነገር ልንገርሽ፣ የልጅቷ ባል አለ። ባሏን አግኝቼዋለሁ። ለባሏም ለልጅቷም ጎረቤት አብሮ ለሚከራዩ ሰዎችም ገንዘብ ሰጥተሽ በገንዘብ ዘግተሽ እንደዚህ አላረኩም። ምን ያሸሸሽው አንቺ ነሽ። አሁን ይሄ ምክንያት ነው። እኔ አላገኘዋትም ሲጀምር ልጅቷ፣ ቀይት ሁን ጥቁርት ሁን የማቀው ነገር ሰላም፣ ሮጥሽ ቀድመሽ ይሄ ነው የመጣሽው። ፈጽሞ አላገኘዋትም። ቀድመሽ ይሄ ነው የመጣሽው። መጀመሪያም ሀዋ ልጅቷን ጉዳይ ስትልሽ አውቀሽ ነው ሮጠሽ መጣሽ፣ እንጂ ደብቀሻታል። አንቺ እንዴ! ልጅቷ ጋር ሲሄድ መጀመሪያ ቀን ምን አሉ ነው ያለች፣ ወጣ ብላለች። ወፍራም ልጅ ጋር ወጣች የተባልኩት፣ ወፍራም ልጅ ጋር ወጣ የተባልኩት። ከዛ በኋላ በሁለተኛው ቀን ስመለስም አላገኘኋትም። ስራ ቦታ ሄዳ ነው። ባሏ አለ

አጠያቂሽ ከሰው ይሄ ሮጠሽ አዋ እንኳን ስጠራሽ እንደመጣሽ መጀመሪያ እንደዛ አጠያቂሽ ነልሽ። እንደገና ሱመያም ደግሞ ሱመያ ልካሻለች ታውቃለች። እሷ ስልቁ ጥሩ አለም ምናምን ነገር ወሬው ማን እንዳደረሳት ታውቃለች ሱመያ። ስለዚህ በቀጥታ አግኝተሻት ልጅቷን ከመንገድ ላይ ዞር ለማድረግ ነው፣ ልጅቷን ደብቀሽ ነው። አዋን እንኳን ነይና ስለልጅቷ ጉዳይ ልነግርሽ ነው፣ ልታጣሪ የመጣሽበትን ጉዳይ ልነግርሽ ስል ሮጠሽ የመጣሽው ከደበኩበት ማን አወጣት ብለሽ ለማጣራት ነው እንጂ። በተአምር ፓስፖርቴ እጅክ ላይ እንደሆነ እያወቅኩኝ ይሄን ያህል ደግሞ ድጋሚ አይደለም። አሁን ፓስፖርቱ ሳልቀበልሽ በፊት ይደብቅ ነው። አላቃትም፣ አላገኛትም፣ እርጂ እያልኳት ነበር እኮ። እንደዛ ከሆነ አዋን እርጂን ብያት አንተ አታገኘኝም ነበረ። ልጅቷን እኔ ካገኘዋት ቀድሜክ ቀድሜክ ባገኛት ልጅቷ ማለት ነው። አዋን እርጂን ብያት ተሞኝቼ፣ እኔ አዋ አታላኝ እኔ አንተ ጋር አልመጣም ነበር። አንድ ነገር ልንገርሽ ነቅቼ ብሻለሁ። አዋ አታላሽ አይደለም ሃዋን እርጅም ብለሻት አለ በተአምር አሁን። ይሄ የምትለው ነገር አሁንም አያስኬድህም። ፓስፖርት ለማስቀረት ነው ምንድን ነው አላማ፣ አልገባኝ ነገር። እውነታው እንዳይወጣብክ ነው። ሰላም አታጣሪ ይሄን አትበይ፣ ፓስፖርትሽ፣ ሂጂ። ጥሩ ነገር ነው። በቃ እኔ ልጅቷ የደበቅሻት ገና የመጣሽ ቀን ነው። እኔ ኢትዮጵያ እያለሁ አንቺ አንቺ ከዚህ ልጅቷን አጣራ ነው። ቪዲዮ ከዚህ ስለቀ ከነ ዳናጋ ስለቁ እኔ ካዩ ጋር ቪዲዮ የሰራው ኢትዮጵያ ገና ነበርኩኝ። እንደውም የእናንተ ቪዲዮአቸውን የተነሳቸው ቶሎ የመጣሁት በፍጥነትም ለመነሳት አላሰብኩም ነበር። በስልክ ላስጨርስ ነበር ያሰብኩት። ከዛ አንቺ እዚህ መሆንሽ ሲሳይ ሰላም ለዚህ ጉዳይ ሄደችው ለተንኮል ሄደች ብዬሽ ነው ያሰብኩት። ተንኮልስ ምንድነው? እንደመጣሽ ልጅቷን አግኝተሻት ከሱመያ ጋር ተነጋግራችሁ። ሱመያ እሺ የምታውቀው እንድታጣሪ ነው። ሱመያ የምታውቀው አንቺ ግን ለሌላ ተንኮል መያ ጠገባችን የለችም። ለማንም አልናገርምናየለምን ከኔ ያለሽ ጉዳይ ምንድን ነው? ልጅቷን እንድትደብቅያት ሲጋለጥ ይጋለጣል፣ ሲታወቅ ደግሞ ይታወቃል። ሰላም፣ ያለሽ ችግር ከኔ ጋር ያለውን ተናገሪ። ከኔ ገንዘብ ፈልገሽ ከሆነም ሌላ የምትፈልጊው ነገር ካለ ለናብለበቅ ነገም ተነጎዳም ቢሆን ፓስፖርት ሲነስድት ሌላ ጊዜ ደግሞ እቤትሽ አንቺ እራሱ ልወስድ ትችላለሁ። ልጅቷን ደብቀሽ ከፍለሽ ጎረቤቶች እንዳትናገሩ ብለሽ እኔ እጥፍ ከፍያቸው አጣራለሁ። ጊዜ ፈጅብኛል፣ በጣም ብዙ ነው። በእውነት ነው ሰላም፣ ጊዜ ፈጅብኛል እንጂ እኔ ልጅቷን ያለችበት ደርስበታለሁ። ገባሽ ድረስበት። አዎ፣ ከዛም በኋላ የምታደርገው ነገር አድርግ። ስለዚህ አሁን ፓስፖርትሽን የምትፈልጊው ከሆነ ሰላም ልጅቷን አንጭንልሽ አይደለም። እኔ ለምን ከኔ ስር ለመደበቅ ነው የፈለግሽው? ለምን እንደሆነ ብቻ ነገረኝ። እሱን ብቻ እንድነግሪኝ ነው የፈለግሽው። ስለምትለው ነገር እኮ እያወኩኝ አይደለም። ስለዚህ ስለምትለው ታሪክ ሰላም፣ በእውነት እምላለሁ እንደ እኔ ስለሚለው ነገር እያወቁኝ አይደለም። ስለ እውነት ነው የምለው። እኔ እምላለሁ፣ የፈለጋችሁበት ቦታ ብትሄዱ፣ እኔ እምላለሁ። ይኸውልሽ ሰላም፣ እኔ ነገ የሚሆን ተነገ ወዲያ የሚሆን ለምን ሳምንትም ወርም አይፈጅብኝም። ልጅቷ የተደበቀችበት መቼ እንደተሳፈረች፣ ቤት በኩል ልጅ መቼ እንደተሳፈረች፣ ሁሉንም ነገር እደርስበታለሁ። አለሁ የደረስኩበት ግን ትልቅ ችግር ይመጣው። አሁን ፓስፖርት ሚሞሪን ያልኩት ሚሞሪን ተይው፣ አታሰጭ፣ ሚሞሪን አልፈልግም። እሱንም ስላረጋገጥኩ ነው። መጀመሪያ አላመንክም፣ አላረጋገጥኩም፣ ስላረጋገጥኩ ነው። አሁንም ደግሞ ስለ ልጅቷ ደግሞ አረጋግጥና የፈለግከውን ውሳኔ ደግሞ፣ ይሄን ፈጽሞ እኔ ነገር ካደረግኩም ለደቂቃ እዚህ ሀገር አልቀመጥም። ምክንያት ነገር ብለህ አታድርግ። ምክንያት እንዴት እንዳልወጣሽ ልንገርሽ። ወይም ደግሞ ለመደበቅ ስታዘጋጃት እኔ ገና ኢትዮጵያ ነበርኩ። እኔ እስክመጣ አይደርስብኝም ብለሽ ነበር አንቺ ያሰብሽ። እኔም ደግሞ እኔም መጣው እንጂ ስብኛ እኔም ሰላም ሰና መጣው የሚለውን ቪዲዮ አንድ ላይ የሰራሁት አንቺን ያገኘሁትበት ፓርቲን የሰራሁት እንጂ እየመጣው ነው። እሷ ታውቃለች ታውቃለች በጣም አንተ እሷ ላይ ለመጫወት ነበር የፈለግከው የደረግከውን ነገር ታውቃልክ እያንዳንዱ ነገር እሷም ደግሞ እስካሁን ድረስ ደግሞ ይጭከንችብቅ የአንተን ውስጥ ነገር ስላየች ነው አንተ አሁንም ደግሞ የልጆችህ ነገር አይደለም እያሳሰበክ ያለው የኔ ፓስፖርት የወሰድከው መጀመሪያ ስለ ልጁ ዲኤንኤን ሳይሆን ስለሚሞሪ ነበረ አሁን ደግሞ ተጨማሪ ያንን ፓስፖርት በፖሊስ ወዲያውኑ እንደሰጠኝ ፓስፖርት ለውጭ የእኔ ሰጠሁሽ ብለህ ተቀበልከኝ ያደረከኝም ነገር ደግሞ ታውቀዋለህ። ከዛ በኋላ ደግሞ አሁን ደግሞ እያልክ ያለኸው ልጅቷን አጠፋሻት። ይሄ ውሸት ነው ውሸት ነው። በተአምር ይሄ አይገናኝም። የደበቅሻት አንቺ ነሽ። ሰላም ከደበቅሽበት ልጅቷን እንድታወጪልኝ እፈልጋለሁ። ዛሬም ነገ ቢሆን አንቺ ነሽ፣ ከአንቺ ነው። በጭራሽ ፓስፖርትሽን እንደውም እንዳልሰጥሽ ነገር ነው። እኔ ፓስፖርትሽን ነገም አልሰጥሽም እስካልተናገርሽ ድረስ ልጅቷን አግኝቼ ደግሞ ሌላ ምክንያት ላለመስጠት፣ ልጅቷ ማታ ትመጣለች፣ ስራ ቦታ ይላለች፣ ነገ ትመጣለች እያሉ ከሆነ ወፍራም ልጅ ጋር ወጣች የነገሩ ከወፍራም ልጅ ያሉ ሰው እና ከፍለሻቸዋል። ይሄን ያህል እንዳንተ ይሄን ያህል የክፋት ጥግ እንደዚህ አልራመድም። ይኸውልሽ፣ አሁን ይኸውልሽ ተንኮል ይሄ ሁላ ተንኮል ከኢትዮጵያ ድረስ ሮጠሽ የመጣችው እኔ እናንተ ነው። አንተ ግን ተንኮልክ ክፋትክ ያደረገው ነገር ሁሉ ያደረገው ወንጀል ነው እንዳይታወቅም አንድ ጥያቄ ልጠይቅሽ። ልጊቷን አንቺ አታቂያት፣ አንቺ አላስረገሻት፣ የአንቺ ስም አልተጠራ ሄደሽ የማን ልጅ እንደሆነ ላጣራ ብለሽ ዝም ብለሽ የሴት የእሱ መየ ህመም እኔን ስላለመኝ፣ ቆይ ልንገርሽ። ማንንም ሴት መትሽ ይሄ የተወለደው ልጅ የባህልሽ ነው ወይስ ሌላ ሰው ብለሽ ላጣራ ነው ብለሽ ብጠይቃት ዝም ትልሻለች። ሊቷ ማን አንቺ ምንድን ነሽ ምን ቤት ነሽ ትልሻለች። እኔ እንኳን ቢሆን እኔ እንኳን ቢሆን ብጠይቃት የዛን ጊዜ በተፈጠረው ችግር ታውቃለች። በተፈጠረው ችግር ተጠርጥሬ ለአንቺ ብዬ ልጁ ሲወለድ ኒካ ወረቀት የውሸት አሰርችልሽ። ይህንን አድርጌ በዛ የተነሳ ለሚስቴ ያልሆነ ነገር ነግሯት ልጁ ሴ ነው የተባለ ነው ስለዚህ እባክሽ እናስ መርምርና ውጤቱን እሷ ለምትፈልገው ሰው እንስጥ ብላት እኔን እምቢ አትለኝም እኔም የነበረውን አብረት የለፋሁትን ስትቸገር የቸገርኩላትን አስባ እምቢ አትለኝም እሺ ትለኝ ነበረ አንቺ ከመሬት ተነስተሽ መተሸ እስኪ የወለድሽ ልጅ የሴሄድ ነው ወይ ዛኛው የባልሽ ነው ለዚህ ተብሎ ይጠይቃል። እና እንደ ልጠይቅ ነው ከኢትዮጵያ ለምን ዝማ ለኔ ያተወልኝ ሌላ ነገር ከማስደረግ ብጠይቃት ደግሞ በሱመያ ጓደኞች ሀዋን ዳናይትን፣ የዳናይት እናት ይዘን ነው ጠይቃት ያሰብ ነው አንተ ግን በአዋ በኩል አስጠርተህ እኔ ፓስፖርቴን አስቀምጠህ ብዙ ነገር ከዛም በኋላ ሰው ያላወቀውን ነገር አስደረግ እንሞክር እንሞክር ከሆነ የሆነ ካልሆነ አልሆነም። በቃ እኔ እኮ የእናንተን መታረቅ ፈልጌ ነው። በተለይ ደግሞ አሁንም እያደረግኸው ጥፋትህን ማመን ሳይሆን ሌላ በጥፋት ላይ ጥፋት እየደረብክ ነው። አንተ ማሰብ ያለብህ አሁንም ነገሮችህን አርም። እውነታው ይውጣ ይጋለጥ ሁሉ ነገር አስተካከልና፣ ወደ ትዳር ተመለስ። ልጆችን ከሚስት ጋር አሳድግ። ሰው የምን ነው የሚወጣው? አሁን የተወራ ሁኔታ ይሄን ያርል። እንደዛ ካልሆነ ለምን ፓስፖርቴን መውሰድ አስፈለገ? አሁን ፓስፖርቴን ላለመስጠት ምንድን ነው? ይሄን ደግሞ ሽፋን አደረከው። ለምን ሰላም ልጅቷን ወስዳ ደበቀቻት? ወፍራም ሴት ወፍራም ሴት እኔ ብቻ አይደለም። ባለሙያ ያለው ደሞ ሲጀመር አላገኘኋትም። ይሄን ነገር ደሞ እኔ ሳደርግ ሀዋን ይዤ፣ ዳናይትን ይዤ፣ የዳናይትን እናት ይዤ ነው የምንቀሳቀሰው። ምክንያቱም ያንተ ተንኮል ምን ያህል እርቀት እንዳለው ስለማለት እኮ ከኢትዮጵያ ሳልመጣ ብዙ ቦታ ብዙ ቦታ እጅግ ስላለበት እጅ ስላልለበት ይሄን ነገር ደሞ አላደርግም በቃ አሁንም አንተ ይሄ ነገር ስለሆነብክ ነው። ጥፋት እኮ ጥፋትን እንትን አይልም፣ አይስተካክልም። ተንኮል የለብኝ ነው ቲም እኔ ተንኮለኛ፣ እስኪ ተንኮለኛ ስልክሽን ካፍተሽ አውጪ፣ እንደምጠይቀኝ ግን አንተ ተንኮለኛ ስለሆንክ አውቃለሁ። ይሄ ለነገሩ ሁሉ ነገር አንተ የክፋት ጠግ ስላለብህ ነው። እንዳንተ ደግሞ ክፋተኛ አይደለሁም። ትዳርን ብትመልስ ይሻላል። ይህን ያህል ነገሮችን ለመሸፋፈን ለማጥፋት ከምትደብቅ እልቁንስ እመንና ያለውን ነገር በቃ ሰላም ፍጠሩ። ከሱ መያቃ እሷም የምትፈልገው ይሄ ነው። ምንድን ነው የምጽፈው? የሊቷን ቁጥር እያጠራሁ ነው። አሳየኸኛ አሳየኸኝ። እኔ እርግጠኛ ስለሆን ነው የሰጠው። እርግጠኛ ባለው ደሞ አልሰጠም። ግን የምጽፎውን መጀመሪያ አሳየኝ ሌላ ቁጥር እየወሰድክ ነው የልጅቷ ቁጥር እኔ ጋር እንደሌላ አውቀዋለሁ እኔ ለዛም እርግጠኛ ስለሆንኩኝ የሰጠሁክ አሁንም የክፋት ጥግ ድረስ አትሂድ ግዴለህም እሺ ምንድን ነው የምጽፎ የምጽፎ ና አሳየኛ የልጅቷ ቁጥር እያስታየሁ ነው ተረጋግዬ እሺ ምንድን ነው የምታነሳው ነገር ስልክማ፣ ያኛው ስልክ የት አለ? የዛን ቀን ያስኩት ስልክ ስልክ ነው። አሁን አውቀሽ ባዶ ስልክ ይዘሽ የምትዞሪው ይሄ ነው ስልኬ የ እንዳንተን ያርቄ እንደዚህ አላስብም። አርቄ ባስብ ኖሮ በቀደምነት አንደዛ ይዘኝ በሰው አጣርታኝ ይሄን ያህል ነገር አታደርገኝም ነበረ። በሰው ሀገር ማለት ነው። አሁን እና ሱመያ እንድታረቅ ትፈልጊያለሽ አንቺ? በጣም ደስ ይለኛል። ከፈለግሽ የት እንደምኖር ቤቷ ነገሪ፣ አካባቢ አድራሻ ነገሪ። የቤተሰቦቿ ስልክ ስጪኝ። የእሷ የሱመያ አልሰጥም። እሺ የቤተሰቦቿ ስጪኝ። አልሰጥም። ለምን? ለምደም ሰጥክ እኮ አፈልግ ቢሆን ጠወቅኩ ነው። ምን አልብስኝ። አልሰጥም። የት ነው የምንኖር፣ ቤቷ የምንኖርበትን ንገሪ። እኔ ላገኛትና እሷን ይቅርታ ልበላት። መጀመሪያ ያለው ነገር ይጣራ። ከይተው ተሳፈረች ራሷ ተሳፈረች አሉ ከባሏ ተጣልታለች ተለያይተዋል አሉ እንኳን ተለያዩ ነገር ካወቅ ልጅቷን ራስ ነው የደበቃት ማለት ነው ምናምን ካወቅ አንተ የደበቃት ግን ለምሳሌ አሁን የሱመያን አድራሻ ነው የምፈልገው እሷን ጠይቄ ነው ይሰጣለሁ እሷ ፍቃደኛ ከሆነች ሱመያን አልጠይቃትም አሁን ለምን እንደውም ጠይቃት ቁጥሯን ትልትል አልጠይቃትም የቤተሰቦቿን እሷን ጠይቂያት፣ ፍቃደኛ እንደሆነች ሳት የቤተሰቦቿን የምትኖረበትን አካባቢ እና ቤቷን ንገሪኝ እኮ። እሱንም ጠይቂያት ታውቂያለሽ ማለት ነው። እሱ ሌላ ጥያቄ ነው። የእሷን አድራሻ እሷን የምትፈልጋት ከሆነ ልጠይቃት እና ልስጥክ። ስለዚህ የምትኖረበትን ቤት ታውቂያለሽ ማለት ነው። አሁንም ደግሞ እዚያ ደግሞ ልታሳፍነኝ ነው፣ ልታሳግተኝ ነው እንደዚህ እንዳሳገትከኝ የምትኖርበትን ቤት ታቂያለች ማለት ነው፣ አለ እዚህ። በቃ ሱመያ የምትኖርበትን ቤት እና እንቢ ካልሽኝ፣ አልተባበርም፣ ካልሽኝ አልተባበርም፣ ፓስፖርትሽን ሱመያ መታትሰደ። እሺ እሷን፣ አስጠራያትና፣ አደን ስትመጣ፣ እኔ እሷን ይቀርታ፣ ጠይቂያት፣ የእሷን ፓስፖርት ሰጥሻለ። ሱመያ የትኑን፣ የትኬቱን፣ የወጪውን እኔ ይችላል። አደን ትምጣ፣ ሱመያ ገባው፣ ትምጣ፣ ወጪውን እኔ ይችላል ሰምጣና እኔና እሷን አንቺ አረብ ሀገር ነው፣ ምንም አላደርጋትም። ሰው ቤት ነው አይደለ? ፓስፖርት ላይ አንቺ ነስ ከሷ ጋር አስታርቂ። ፖሊስ ሰው እዛ ማቆ ሰው የለም አይደለ? አዎ፣ ከፈለግሽ ከተማ ቀይሮሽ ነው፣ በግዴታም ነው።

አሁን ፓስፖርቴን አልሰጠኝም አልሰጠችም። ይሄን አርጊልኝ አልኩሽ። ልለምነሽ በልመና በጉልበት ምናምን አለ በጸባይ በልመና ልለምነሽ አርጊልኝ። የሱመያን ቤተሰብ አድራሻ ካልነገርኩክ የሱመያን ያለችበትን ቦታ ካልነገርኩክ ቁጥሯንም ካልሰጠውክ እዚህም መታ የኔ ፓስፖርት እንድትቀበለል ካላደረግኩክ ምን ታደርገኛለህ? ምንም አላደርግም። ፓስፖርትሽን ይጀቁጭን ማለት ነው ፓስፖርትሽን በጸባይ ለምንሻለው። የሆነ ቀን ግን የሆነ ቀን ግን ታመጫታለች እራስሽ። እንደዛ ነው። አንቺ እዚህ ከሆንሽ ሱመያ አንቺን ፍለጋ ትመጣለች። ፓስፖርትሽን ልትቀበል ትመጣለች። እሷ ሚስቴና ዜዎችና ምን ማረጋር ነገር የለም። ይህም ብቻ ተባበሪ ነው ያልኩሽ። በቃ አለቀ እኮ እንደዛ ነው። ፓስፖርትሽን እዛኔ ታገኘዋለች። በቃ እሺ፣ እሺ። ስለዚህ አሁን ይሄ ነገር ካላደረግኩኝ የሆነ ተንኮል እያሰብክ ነው ማለት ነው፣ አባ። ተንኮሉ አይደለምን? ተንኮል ስለምን? ተንኮል ነው። እኔ በደንብ ነው ማቅ ከአንተ። ስለዚህ አሁን ይሄን ካላደረግኩኝ፣ ይሄን የእሷን አድራሻ ለአንተ ካልሰጠው፣ የሆነ ነገር ለማድረግ አስበሃል። አልሰጠኝም። ምንድን ማድረጉ? ምን እኔ ፓስፖርት ብቻ ነው ልሰጠሽ። ምን ማድረግ ይችላል? የዛና ብለሽ ዞሪ። ከተማ ውስጥ አለሽ። እሺ እኮ ፓስፖርት ለመሄድ ልትሳፈሪ ስትይ፣ ሲጨንቅሽ፣ የዛኔ ራስ ስትመጭና ተነግርኛለሽ እንደዛ ሲጨንቅሽ፣ የቸገረሽ ትነግረኛለሽ። ያለ ፓስፖርትሽ የትም ሄዳችሁም፣ ከተማ ውስጥ ነው ያለሽ። የቁም እስረኛ ነሽ ማለት ነው። እንደዛ ነው አለሽ። ከተማ ውስጥ አዎ፣ ያለ ፓስፖርት ወዴትም አትሄጂም። እችን ኬላ እንኳን አያሳልፉሽም። አሰጠኝ አለ አይና ከሷ ጋር ተመካክረን የምነግርሽ እሱ ይሻል፣ ይሻል። አሪፍ ሀሳብ ነው። ቆንጆ ሀሳብ ነው።